ሰላም ጤና ይስጥልን። ወደ ተመልካቾቻችን እንደምናላችሁ። ዕለት አርብ ኅዳር 5 2018 የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ ተመድ በጂንካ ከተማ የተከሰተውን በሽታ ለመከላከል 46 ሚሊዮን ብር የገንዘብ ድጋፍ መመደቡን አስታወቀ። የዓለም ጤና ድርጅት በኢትዮጵያ የተከሰተውን ሄሞራጂክ ፌቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታውቋል። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ 11 አባላት ያሉበትን ቡድን ማሰማራቱንም ገልጿል። የተባበሩት መንግስታት ድርጅት አካል የሆነው ተቋም ይህንን የገለጸው የኢትዮጵያ የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ሄሞራጂክ ፌበር በሽታ መከሰቱን ይፋ ባደረገ በማግስቱ ነው። በዚህ በሽታ እስካሁን ስምንት ሰዎች መጠርጠራቸውን ያመላከተው ሚኒስቴር መስሪያ ቤቱ የበሽታው ምንነት ገና በመረጋገጥ ላይ ያለ መሆኑንም አስታውቀው ነበረ። የዓለም ጤና ድርጅት ትላንት አመሻሹን ባሰራጨው መግለጫው የበሽታውን ትክክለኛ መንስኤ ለመለየት በህብረተሰብ ጤና ኢንስቲትዩት ላብራቶሪ ምርመራ እየተከናወነ መሆኑንም ጠቁሟል። በኢትዮጵያ የተከሰተው በሽታ እንደ ኢቦላ፣ ማርቦር፣ ክሪሚያን ኮንጎ ሄሞራጂክ ፌበር እና ላሳ ፌበር ያሉ ተላላፊ ምድብ ውስጥ የሚካተት እንደሆነ ድርጅቱ በመግለጫው አመላክቷል። የዚህ አይነት በሽታዎች የመጀመሪያ ምልክቶች ትኩሳት፣ ድካም፣ መፍዘዝ፣ የጡንቻ ህመምና የጥንካሬ ማጣት መሆናቸውን ድርጅቱ ዘርዝሯል። የዓለም ጤና ድርጅት ለዚህ ጥረት ድጋፍ የሚሰጡና ለተመሳሳይ ወረርሽኞች ምላሽ በሚሰጡ ልምድ ያላቸው 11 ቴክኒካል ባለሙያዎችን ማሰማራቱን መግለጫው አስታውቋል። ባለሙያዎቹ በበሽታ ቅኝት፣ በላብራቶሪ ምርመራ፣ በበሽታ መከላከልና መቆጣጠር፣ በወረርሽኝ ምላሽ ቅንጅትና በማህበረሰብ ተሳትፎ ስራዎች ላይ እገዛ እንደሚያደርጉ ማክሏል። ድርጅቱ ባለሙያዎቹን ከማሰማራት በተጨማሪ በበሽታው የተጠ የሚቆጣጠሩ ሰዎችን ተገለው የሚታከሙበትን ድንኳን ለጤና ሰራተኞች የሚሆኑ ራስን የመከላከያ ቁሳቁሶችና የበሽታ መከላከያ አቅርቦቶች ማቅረቡንም ገልጿል። የዓለም ጤና ድርጅት ኢትዮጵያ በሽታውን ለመከላከል የምታደርገውን ጥረት ለመደገፍ ለመጠባበቂያና ለአስቸኳይ ጉዳዮች ከያዘው ፈንድ ውስጥ 46 ሚሊየን ብር ገደማ፣ 300 ሺህ ዶላር ውጭ አድርጊያለሁ ብለዋል። አይኤምኤፍ በኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ አውንታዊ እርምጃ መታየቱን አስታወቀ። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አውንታዊ እርምጃ ማሳየቱን አስታውቋል። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንት እንደሚቀጥል የልዑካን ቡድኑ መሪ አልቫሮ ፕሬስ ገልጸዋል። የአይኤምኤፍ ልዑካን ቡድን ይህንን የገለጸው ከጥቅምት 22 2018 ዓ ም እስከ ሐሙስ ኅዳር 4 ቀን 2018 በአዲስ አበባ ጉብኝት ከተደረገ በኋላ በወጣው አጭር መግለጫ ነው። የልዑካን ቡድኑ የገንዘብ ሚኒስተሩ አቶ አህመድ ሺዴ ና የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶችን ማድረጉን አስታውቋል። ባለሙያዎቹ ከባንኮች ና የግል ኩባንያዎች ጋር ጭምር ማገናኘታቸውንም በመግለጫው ላይ ጠቅሷል። ውይይቶቹ የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ድርጅት 3.4 ቢሊዮን ዶላር የሚበደርበት ስምምነት አፈጻጸምንም የተመለከቱ ናቸው። ዓለም አቀፍ የገንዘብ ድርጅት ስራ አስፈጻሚ ቦርድ ይህንን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ነው። ድርጅቱ ከዚህ ቀደም በባለሙያዎች ያደረጋቸውን ሶስት ግምገማዎች መሰረት በማድረግ 851.7 ሚሊዮን ዶላር ብድር ለኢትዮጵያ መንግስት ለቋል። በኢትዮጵያ መንግስትና በአይኤምኤፍ ባለሙያዎች መካከል በጥቅምት 2017 ከተደረሰ የመጀመሪያ ግምገማ ስምምነት በኋላ ኢትዮጵያ 340.7 ሚሊዮን ዶላር ብድር ከድርጅቱ አግኝታለች። በኅዳር 2017 ዓ.ም በተመሳሳይ ሁኔታ ከተካሄደ ሁለተኛ ግምገማ በኋላ ደግሞ አይኤምኤፍ 251 ሚሊዮን ዶላር ለቋል። መቀመጫውን በዋሽንግተን ዲሲ ያደረገው አበ አስተዳዳሪ ተቋምና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት ሶስተኛ ዙር ግምገማ ላይ ከስምምነት የደረሱት በግንቦት 2017 ዓ ም ነበረ። ስምምነቱ በብድር አቅርቦት ለኢትዮጵያ ከተፈቀደው የገንዘብ መጠን ውስጥ 260 ሚሊዮን ዶላር ለመንግስት እንዲለቀቅ አድርጓል። በትግራይ ኃይል አባላት ከዚህ ቀደም ሲካሄድ የነበረው የተቃውሞ ዳግም መቀስቀሱ ተሰማ። በትግራይ ክልል ጊዜያዊ አስተዳደር በጸደቀ ደንብ መልስ እንደተሰጠው የተነገረውና መገናኛ ብዙኃን በይፋ የዘገቡለት የትግራይ ኃይል አባላት የመብት ጥያቄ በድጋሚ አገርሽቷል። ህዳር አራት ቀን 2018 ዓ.ም ከአዲግራት ወደ መቀለ በሚወስደው ዋና የመኪና መንገድ የመብት ጥያቄ ባነሱ የትግራይ ኃይል አባላት ተዘግቶ መዋሉን ከአካባቢው የወጡ መረጃዎች ጠቁመዋል። የሰራዊቱ አባላቱም በድጋሚ ባደረጉት የተቃውሞ ሰልፍ ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን የሚሉ መፎክሮችን በአደባባይ አስተጋብተዋል። የትግራይ ኃይል ሰራዊት አባላት ህዳር አራት ቀን 2018 ዓ.ም በአዲግራት ከተማ ዋና ዋና መንገዶች ባካሄዱት ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን መሪ ቻችን ድምጻችን ሰምተው መልስ መስጠት ሲገባቸው ተደብቀውብናል። ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን፣ ድምጻችን ይሰማ፣ ጥያቄዎቻችንን የማይመልስ መንግስት አይመራንም የሚሉና ሌሎች መፎክሮችንም አሰምተዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም ያሉት ሰላማዊ ሰልፈኞቹ ከጠዋት ጀምሮ የዘጉት ዋና መንገድ እንዲከፍቱ በሀገር ሽማግሌዎች በከተማ አስተዳደሮች ቢለመኑም የሚመለከተው አመራር ሳያገኙ እንደማይከፍቱ በመንገድ እስከ አመሻሽ 11 ሰዓት ድረስ መንገዶቹ ተዘግተው ቆይተዋል። ከጥቅምት 3 ቀን እስከ ጥቅምት 7 ቀን 2018 ዓ.ም. ድረስ ለተከታታይ አምስት ቀናት ዋና የመኪና መንገድ በመዝጋት የተካሄደው የትግራይ ኃይል አባላት ሰልፍና ተቃውሞን ተከትሎ የትግራይ ጊዜያዊ አስተዳደር የክልሉን የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ በማጽደቁም ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች የህክምና አገልግሎት የቤት መስሪያ መሬት የመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት ትምህርት ስልጠናና ሌሎች ጥቅማ ጥቅሞችን ያካተተ እንደሆነ ናሁ ቴሌቪዥን ከዚህ ቀደም መዘገበ ይታወሳል። የጸደቀው የትግራይ ኃይል አባላት ተጠቃሚነት ደንብ ለረዥም ጊዜ ጥናት የተደረገበት ከጸጥታ አመራሮች ውይይት ሲካሄድበት የቆየ ነው ቢባልም ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገርሽቷል። ካሽጎ ቤትኛውም ማለም ሆኖ በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ ከሁለት መቶ በላይ ኬንያውያን በዩክሬን ለሩሲያ ሲዋጉ እንደነበረ ተገለጸ። ወደ 200 የሚጠጉ ኬንያውያን ሩሲያ ከዩክሬን ጋር በምታደርገው ጦርነት እየተዋጉ ሲሆን ሌሎችም ወደ ግጭቱ ሊገቡ እንደሚችሉ ባለስልጣኖቹ ተናግረዋል። የኬንያ የውጭ ጉዳይ ሚኒስተር እንዳሉት ከነዚህ መካከል የቀድሞ የኬንያ ደህንነት አባላት ይገኙበታል። በተጨማሪም ከተዋጊዎቹ መካከል የተወሰኑት ያለ በቂ ስልጠናና መከላከያ መሳሪያ ሰውን አልባ አውሮፕላኖችን በመገጣጠም ኬሚካሎችን ለመቆጣጠር መገደዳቸውን ሚኒስተሩ ተናግረዋል ተደርጓል። የኬንያው ፕሬዚዳንት ውሊያም ሩቶ በአሁኑ ጊዜ በግጭት ቀጠና ውስጥ የሚገኙ ኬንያንን የዩክሬን መንግስት እንዲፈታ ባለፈው ሳምንት መጠየቃቸውን ይታወሳል። ከመላው አፍሪካ 1400 የሚጠጉ ዜጎችን በዩክሬን ከሩሲያ ጦርነት ጋር እየተዋጉ ሲሆን የተወሰኑት በማታለል የተመለመሉ መሆናቸውንም የዩክሬን መንግስት ባለፈው ሳምንት አስታውቋል። በመሆኑም የኬንያ የውጭ ጉዳይ ሚኒስተር ረቡለት በሰጡት ጋዜጣዊ መግለጫ ላይ በሩሲያ ውስጥ የሚደረገው ወታደራዊ የምልመላ ልምምዶች ኬንያውያንን ጨምሮ አፍሪካውያንም ዜጎችን ያካተተ መሆኑንም አስታውቋል። በዚህም ከ200 በላይ ኬንያውያን ወደ ሩሲያ ታ ወታደራዊ ኃይል ተቀላቅለው እንደሚገኙ ሚኒስተሩ በመግለጫቸው ጠቅሰዋል። በኬንያና ሩሲያ ውስጥ የምልመላ አውታሮች አሁንም ንቁ ናቸው ሲሉም አክለዋል። በሞስኮ የሚገኘው የኬንያ ኤምባሲ ለቪዛ ለጉዞና ለመስተንግዶ ወጪ ለመሸፈን እስከ 180 ዶላር ቃል ተገብቶላቸው እንደነበረ ሚኒስተሩ ተናግረዋል። በመጨረሻም በኢንዶኔዥያ ጃቫ ደሴት የተከሰተውን የመሬት መንሸራተት አደጋ ተከትሎ ቢያንስ ሁለት ሰዎች መሞታቸው ተገለጸ። በኢንዶኔዥያ የመሬት መደርመስ ተከትሎ ቢያንስ ሁለት ሰዎች ህይወት ሲያልፍ 21 ያሉ ደግሞ የደረሱበት አልታወቀም ሲሉ ባለስልጣናት ገልጸዋል። ባለስልጣናቱ አክለውም በአደጋው የጠፉ ዜጎችን የማፈላለግ ስራ ተጠናክሮ መቀጠሉንም ተናግረዋል። በክልሉ በተከታታይ ቀናት የተጣለው ከባድ ዝናብ ተከትሎ ሐሙስ አመሻሽ ላይ በጃቫ ግዛት ውስጥ የሚገኙ ሶስት መንደሮች ውስጥ የመሬት መንሸራተት አደጋ ተከስቷል። በዚህ አደጋም በደርዘን የሚቆጠሩ መኖሪያ ቤቶች ላይ ውድመት መድረሱን ባለስልጣናቱ በዛሬ ዕለት በሰጡት መግለጫ አስታውቋል። የኢንዶኔዥያ ብሔራዊ አደጋ አስተዳደር ኤጀንሲ ቃል አቀባይ በሰጡት መግለጫ እስከ አርቡ ማለዳ ድረስ የህይወት አድን ቡድን 23 ሰዎችን ህይወት ታድጓል ብለዋል። በተጨማሪም ሁለት ሰዎች ሞተው የተገኙ ሲሆን 21 ሰዎች አሁንም እየተፈለጉ መሆኑን ቃል አቀባዩ ገልጸዋል። ያልተረጋጋ የመሬት አቀማመጥ የነፍስ አድን ስራዎችን አስቸጋሪ ማድረጉንም አክለዋል። ህይወት አዳኞቹ አስቸጋሪ ቦታዎች ላይ ለመድረስ ከባድ መሳሪያዎችና በእጅ የሚሰሩ መሳሪያዎችን እየተጠቀሙ ይገኛሉ ብለዋል። በዚህ ሳምንት መጀመሪያ ላይ በሜትሮሎጂ የአየር ንብረትና የጂኦፊዚክስ ኤጀንሲ ከፍተኛ የአየር ሁኔታ ማስጠንቀቂያ ተሰጥቶ እንደነበረም ቢቢሲ ዘግቧል። ኤጀንሲው የሃይድሮሜትሪ አደጋዎችን ሊያስከትል እንደሚችልና በርካታ ኢንዶኔዥያን ክልሎች በሚቀጥሉ ሳምንታት ከፍተኛ ዝናብ ሊያገኙ እንደሚችሉም አስጠንቅቆ ነበረ በየአመቱ ከጥቅምት እስከ መጋቢት ያለው አመታዊ የዝናብ ወቅት በኢንዶኔዥያ ውስጥ ጎርፍና የመ መሬት መንሸራተትን ያስከትላል ተብሏል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን አዲስ ዓመት፣ የሰዓቱን ዜና የተካተላችሁት ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆየሁ። መልካም ቀን።